የሆነች ልጅ ተደፍራ ተደብድባ። መደፈሩ መደብደቡ ምንም በቃ ምንም ልጅቷ እኮ አትታይም። ኧረ ከማንዱ እንደዚህ የሆነችው እዚህ ሻርጃ ነው አሉ፣ ቀስምያ ቀስሜ ሆስፒታል። አሁን ለካሌብ ስንደውልለት ፖሊስ ጣቢያ ይዘዋት እየሄዱ ነው አሉ። ግን ከዛ በፊት ላይ ብላ ይዘወተው ነበር አሉ፣ ሰዎች ሳያግዟት ሳይረዷት። ልጅቷ ፊቷ አይታይም፣ ካሜ ልላክልህ የለችም በቃ የደፈራቲ ታውቃዋለች? እሷን አዎ። አሁን አከራዩ እኮ ነው ያከራያት፣ ኢጃዛ ቤት ቆያ። እናንተ ጭራሽ በዱባይ ምድር ማታ የተፈጠረውን ሰምታችኋል? ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ማታ የተፈጠረውን ነገር ሰምታችኋል? እነዚህ ሁለት ልጆች ናቸው ይህን ነገር ያደረጉት። እንግዲህ ተደፈረች፣ ተደበደበች የተባለችው ልጅ እቺ ናት። ደፋሪው፣ ደብዳቢው የተባለው ልጅ ደግሞ በዚህ በኩል የምትመለከቱት ልጅ ነው። ይህ የተፈጠረው ዱባይ ላይ ነው። ለሱ የመኖሪያ ፍቃድ አለው፣ ለሷ ደግሞ የመኖሪያ ፍቃድ የላትም። እንደ ማንኛውም ሰው ተሰደው ለመስራት ነው የመጡት። ግን የተሰራው ነገር እጅግ በጣም አሳፋሪ፣ በዛውም ደግሞ በዱባይ ወደር፣ ለዛውም ደግሞ ለሴት ልጅ በዚህ ልክ እጅ ማንሳትና የመድፈር ሙከራ ማድረግ እንዲህ ምኑ ናችሁ? ነው የዱባይ ሕግ የሀገራችን ሕግ መሰላችሁ እንዴ? በዱባይ ኮ ቃልድ የለም። እንደዚህ እንደ ሀገራችን መጨመላለቅ የሚባል ነገር የለም። ረረሽ ንና ትገባታለህ መቅመቅ። ስሙማ ይሄ ልጅ ማለት ነው እንደዚህ ደብድቦ እንደዚህ አድርጓት፣ እንደዚህ አይኗን እንደምትመለከቱት ነው። ጆሮዋ በአንድ በኩል እንትን ብሏል፣ ተሰንጥቋላሉ። ከንፈሯም እንደዛው እዚጋ አይታይም እንጂ በቪዲዮ እና ጭንቅላቷ ላይ ራሱ በጣም ስለደበደባት ጭንቅላቷ ላይ ችግር እንዳደረሰባት ነው እየተሰማ ያለው። እና ማታ ሆስፒታል ገብታ ነበር ሆስፒታል ወስዷት፣ እንዲሁ ፖሊስ ጣቢያም እንትን አመልክቷሉ። ልጁም እየተፈለገ ይገኛል። ነገር ግን እሱ ላይቭ ላይ ወጥቶ እኔ አልደፈርኳትም ብሏል። እኔ አልደፈርኳትም፣ አልጋዬ ላይ ገብታ፣ ክፍሌ ገብታ፣ አልጋዬ ላይ ቁጭ ብላ ላይቭ ቪዲዮ ገብታ ቲክቶክ ላይቭ ገብታ ነበር። እና እኔ ከስራ ደክሞኝ ስመጣ ተነሺ ውጭ ስላት አልወጣም ስትለኝ ገፍትሬ ወረወርኳት። እውነትህን ነው? የምርክን ነው? ገፍትረ ወርውርሃት ብቻን እንደዚህ የሆነችው? መቼም እሷ ከክፍሌ ውጭ ስትላት መቼም አልወጣም አትልም። እርግጠኛ ነኝ አትልም። የመድፈር ሙከራ አድርገህ ነው ይሄ እንደዚህ ያደረካት እንዴ? ምንድን ነው ወንዶች? ምን ሆናችሁ ነው? ግን ጤነኛ አይደላችሁም፣ ያማችኋል ደሞ በዛ ላይ ኮ የሚገርማችሁ ነገር ምስት አለው ባለትዳር ነው። ምስቱን የወላችሁ የእኔ ስራ ሂዳ ነው፣ በስራ የመዳን ቤት ስትሰራ እሱ ደግሞ ከዚህ እንደዚህ ይሽለጠለጣል። ምን አይነቱ ነው በአላህ የሚገርማችሁ ነገር እንደሰማችሁት አከራይ ነው። ያው እሷ ምንም አታመጣም ብሎ እኮ ነው፣ ምንም አታመጣም እንደፈለግኩ ባደርጋት። እሱ አከራይ ነው፣ ያው ከአረቦች ተከራይቶ እሱ የመኖሪያ ፍቃድ ስላለው እንደዚህ የመኖሪያ ፍቃድ የሌላቸውን ሰብስቦ ለነሱ ደግሞ ያከራያል። ከዛ ደግሞ እንደዚህ ሊጫወትባቸው እንደፈለጉ። ትገባታለህ እንጂ እሷም ሀገር ትገባታለህ፣ አንተም ሀገር ትገባታለህ። ዱባይ ህግ ቀላል ነገር አይደለም። በህግ ጉዳይ ተይዞ ትገባታለህ። እንደነገርኳችሁ ለዛሬ ጠዋት አስቸኳይ ትኬት ቆርጦ ነበር ርምትን፣ ያው ክስ ተመስርቶበት ለፖሊሶች ካሳወቁ በኋላ ያ ነገር ካንስል እንዲሆን ተደርጓል። ከሀገሩ እንዳይወጣ ማለት ነው። ልጅቷም ሆስፒታል ገብታለች፣ ተመርምራለች። ግን እንደምታዩት ነው፣ በጣም ደብድቧታል። በጣም በጣም ነው የደበደቧት። ይሄ ብቻ አይደለም፣ የተለያዩ ቪዲዮዎቿ ራሷ በላይቭ ገብታ ራሷ እየታየች ነበር እና ማታ ያደረገባት ጉዳት ይሄ ነው የሚባል አይደለም። በጣም ከፍተኛ ጉዳት ነው ያደረሰባት። እና አላህ አፊያ ያድርጋት። ግን እንደዚህ የምታረጉ ሰዎች፣ በራሳችሁ ዜጋ የምትጨክኑ ሰዎች ግን ፈጣሪያችሁን ልትፈሩ ይገባል። በገዛ በራሳችሁ በራሳችሁ ዜጋ ከሀገር ወጣችሁ እንኳን መተሳሰብ መጨናነቅ ለዛ ሰው ማሰብ አለባችሁ እንጂ በዚህ ልክ እንደዚህ ጭካኔ በተሞላበት መልኩ እንደዚህ ማድረግ ነውር ነው። እስኪ በቃ የራሳችሁ ዜጋ እኮ ናት፣ የራሳችሁ እኮ ናት። እንደ እኛ አንድ ሁነን እንኳን የሌላ ዜጎች፣ የሌላ ሀገር ዜጎች ችግር እንዳያደርሱብን እኛ ያንን ነገር መጋፈጥ ሲገባን አርሳ በራሳችን በዚህ ልክ ኢትዮጵያ እኮ አይደለም ያላችሁት፣ ያላችሁት ኢማራት ነው በኢማራት ምድር ደግሞ ይህን ያህል ወንጀል ፈጽሞ በአንድ ትኬት ቆርጬ ሀገር ይገባለው የሚባል ነገር የለም። እንዳልኳችሁ የቆረጠው ትኬት ካንስል ሆኗል። እሷ ደግሞ አይ እሱ ደግሞ አልደፈርኳትም እያለ ነው። የመደፈር ያለመደፈሩ ነገር ደግሞ ያው በሕክምና የሚወጣ ነገር ነው። ግን ደግሞ በዚህ ልክ ጨክኖ ሴት ልጅ ላይ እጅ ማንሳት፣ እንደዚህ መደብደብ ደግሞ ነውር ነው። ከወንድ ልጅ አይጠበቅም። ለሴት ልጅ እጁን ያነሳ ወንድ ወላሂ ወንድ አይደለም። እንዴት በዚህ ልክ በዚህ ልክ እንዴት ሴት ላይ ይጨከናል? የፈለገችው ነገር ብታረግስ፣ ክፍልህ ነው፣ ኦኬ ውጭልኝ፣ በቃ አለቀ። ውጭ ልተኛ ነው። መቼም እምቢ አልወጣም አትልም። ላይቧን ዘግታ ትወጣለች ወይም ደግሞ ከነ ላይቧ ትወጣለች። ክፍሏ ያከራያት ክፍል ትሄዳለች። ሴቶችን የምላቸው ደግሞ የፈለገ ያከራያቸው የፈለገ ነገር ይሆን፣ ለምን ወንዶች ቤት ትገባላችሁ? እንዳትገቡ። እሱ አልጋ ላይ ምን አስቀምጣት እሷንም እኔ እሷ ላይ ልፈርድ ሳይሆን የገባችበት የሆነ ምክንያት ሊኖራት ይችላል፣ አይታወቅም። ግን ጭራሽ ወንዶች ክፍል ላይ እንዳትገቡ፣ ነውር ነው ሲጀመር። እሱ ሚስቱ በሌለችበት እሱ በሌለበት ክላሱ ገብቶ መቀመጥ አይደረግም፣ ነውር ነው። እራሳችሁን ጠብቁ። በቃ የተከራያችሁበት ክላስ የእናንተ ነው። አከራይቷል ሴቶችን ሰብስባቸው አላችኋል። በዛ ክላስ ላይ መቀመጥ በእርግጠኔ በእርግጠኝነት የገባችበት ምክንያት ያው ሴቶች ከእሷ ጋር ስላሉ ላይቭ ስለገባች እንዳትረበሽ ብላ የገባች ይመስለኛል ግን ደግሞ ይሄ ነገር እንዳይመጣ ደግሞ በክላስሽ ከሆነ ከተመቸሽ እዛው ክላስሽ ካልተመቸሽ ደግሞ ወንድ ያለበት ክላስ እንዳትገቡ በጣም ጥንቃቄ አድርጉ በተለይ አሁን ዱባይ ላይ እየተሰማ ያለው ነገር በጣም በጣም አፀያፊ ነገር ነው እየተሰማ ያለው በቃ ዱባይ እንዲያበላሿት የኛ ሀገር ሰዎች ናቸው ይህን ነገር እያደረጉ ያሉት የሀገሩ ዜጋ ሳይሆን እኛ ሀገር። የኛ ሀገር ሰዎች ናቸው እያጨመላለቃችኋት ያላችሁ። የሰውን ባል መዝረፍ እንዲሁም ሚስት አግብቶ እንደገና ሌላ መዞመት የተለያዩ ሴቶች ጋር መንኮባለል ምናምን እና እያጨማላለቃችዋት ነው። እና ስርዓት ብትይዙ ጥሩ ነው። ዱባይ ላይ ሰኡዲ ላይ እንደዚህ አይነት መጨመላለቅ የሚባል ነገር የለም። እንደዛ የምትጨማምለቁት እየተጨማለቃችሁም ታይታችሁ ዝም የምትባሉት ሀገራችን ነው እንጂ እዚህ ስደት እንደዚህ አይነት ነገር የለም። እና ጥንቃቄ አድርጉ። አንድ ነገር ወንጀል ሳርቼ ደግሞ በመንግስት እጅ ሳልገባ ሳልያዝ ከሀገሪቱ ወጥቼ የተጨማለቀችዋን ሀገር ኢትዮጵያ ገባለሁ ማለት አይቻልም። ይህ የሚቻለው ደቡብ አፍሪካና ኢትዮጵያ ላይ ነው እንደዚህ አይነት ነገር እና ጥንቃቄ ልታደርጉ ይገባል። እንደዚህ በተለይ ደግሞ ሴት ልጅ ላይ ለሴት ልጅ በጣም ትልቅ ክብር ያለው ሀገር ነው በጣም ሴት ልጅን የሚያከብር ሀገር ነው። እና እንደዚህ ሴት ልጅ ላይ እጅ ማንሳት እንደዚህ መጪ መላለቅ እንደዚህ መሆን አያዋጣችሁም፣ እና ስነስርዓታችሁን ይዛችሁ የመጣችሁበትን ዓላማ ሰርታችሁ ወደ ሀገር መግባት አለባችሁ እንጂ እንደዚህ መሆን የለባችሁም። ሴቶች፣ እህቶች ተጠንቀቁ። አማቀው ሰው ነው፣ አከራይ ነው፣ የአካባቢ ሰው ነው። ከሱ ጋር ኖር ያለው ብዙ ጊዜ እኔን ምንም አያደርገኝም ማለት አይቻልም። ምክንያቱም በዚች ልጅ መማር አለባችሁ። ምክንያቱም አከራዬዋ ነው፣ አብሮ አንድ ሹጋ ውስጥ የሚኖሩ ሰዎች ናቸው። በአንድ ቀን እንደዚህ ያደ ይረጋት ልጅቷ በጣም ከፍተኛ ጉዳት ነው የደረሰባት። አይኗን እንደምትመለከቷት ነው፣ የሴት አይኗን አያው እንደዚህ አድርጓታል። እንዲሁም ደግሞ ከንፈሯ አይታይም እንጂ ተሰንጥቋል እያሉ ነው። እንዲሁም ጆሮዋ እንደዛው፣ ጭንቅላቷን እንደምትመለከቱት እዛው እንትን ወረቀት እንትን የተደረገለት ማለት ነው፣ ፕላስተር ስንጥቅ ነው ተብሏል የተባለውና ጭንቅላቷም ላይ ጉዳት ሳይደርስባት አይቀርምና በጣም ከባድ ነው። እንደዚህ አይነት ሰዎች ኒንጃ ኒንጃ ልቡን አይስጣችሁ። በተለይ ሴት ልጅ ላይ ይህን ያህል ጭካኔ ተሞላበት መልኩ እንደዚህ ለሴት ልጅ እጅ ማንሳት ይሄ ወንድነት አይደለም። ወንድ ከወንድ ልጅ ጋር ነው እንጂ እንደዚህ መሆን ከሴት ልጅ ጋር ለሴት ልጅ እጅ ማንሳት ነውር ነው፣ አይደረግም። ብቻ ከባድ ነው። አላህ አፍያ ያድርጋት። እህቶች ተጠንቀቁ። ለጥንቃቄ ያክል ነው ይህን ቪዲዮ የሰራሁላችሁ። ይሄ ልጅ ደግሞ በምንም ሁኔታ ማምለጥ አይችልም። ምክንያቱም በዱባይ ሕግ እንደዚህ አይነት ቀልድ የለም። እንደዚህ መጨመላለቅ እዛው እዛው በለመዳችሁበት እንጂ ዱባይ ላይ እንዲህ መጨመላለቅ የሚባል ነገር የለም እና ጉዳዩ በሕግ ተይዟል። ልጅቷም ሆስፒታል ገብታለች። ማታ ያው ያለው ውጤት ተደፍራለችም፣ የተባለው ነገር በምርመራ የሚታወቅ ይሆናል። የተደበደበችው እንግዲህ ግልጽ ነው። እሱ ግን አልጋ ላይ እንድትነሳልኝ ብቻ ነው የገፈተርኳት ነው ያለው። ይህ ደግሞ ከእውነት የራቀ ውሸት ነው። ላይቭ ላይ ገብቶ ነው እንደዛ ያለው። ልጅቷና አንተ አብራችሁ ቅረቡና ከሁለታችሁም አንድ በት እንስማ ሲባል እሷ ልትመጣ ስትል እሱ ደግሞ ላይቭን አቋርጦ ወጥቷል። ስለዚህ እውነታዊ እሷ ጋር ነው ማለት ነው። ላይቭን አቋርጦ በመውጣቱ ከእሷ ጋር ሆኖ እውነታው እንዲወጣ አልፈለገም። ስለዚህ ያው እሱ እየዋሸ ነውና ሁሉም ነገር ደግሞ በሕግ ቁጥጥር ስር ሲሆን ሁሉንም ነገር የምናውቅ ይሆናል። እህቶች ጥንቃቄ አድርጉ፣ በጣም ጥንቃቄ አድርጉ። አላህ ሱብሃነ ወተዓላ ይጠብቀን፣ ይጠብቃችሁ። እሷንም አላህ አፊያ ያድርጋት። ፍትህ ለእህታችን፣ ፍትህ ለተበዳይዋ።